ቤት በእንግድነት የተቀላቀለው ሄኖክ እንግዲህ ዛሬ ደግሞ ሌላ ስተት ሰርቷል። በፍጹም መንገድ ላይ ወይም ደግሞ ኪችን የፈለገበት ቦታ ይሁን ሲያገኛት በሚናገረው ነገር የምትናደደው ጽናት ዛሬ ደግሞ ከመኝታ ቤት ስትወጣ አግኝቷት መንገዱን ዘግቶባት ከኔ ጋራ ጭዌ ካልተጫወተች በስተቀር አትሄጅም ብሎ እያነጋገራት እያለ ኪራ ተከስቷል ማለት ነው። ሁኔታው ግራ የገባው ኪራ ይጠይቀዋል። ሲጠይቀው ኖ፣ መንገድ አላስ አልፈ ማለኝ፣ ሁልጊዜ እንደዚህ ያደረገ ያስቸግረኛል፣ ብላ ጽናት ትንሽ ፍንጭ ሰጥተዋለች ለኪራ። ኪራ ግን እንደዚህ አይነት ነገር ጭራሽ ይደረጋል ወይም ደግሞ ይታሰባል ብሎ ስለማያስብ ቀለል አድርጎ ነው ነገሩን የተመለከተው። እና ለጭዌም ቢሆን ጨዋታ የሚገባው ሰው ፈልግ ሲለው ምን ማለቱ ነው እንግዲህ? ጽናት ሲሪየስ ነች፣ ለሁሉ ነገር ቁም ነገረኛ ነች። ከአንተ ጋራ ዝም ብላ ያልሆነ ነገር እያወራች ጊዜዋን ስለማታሳልፍ የኔ ጌታ ተጠንቀቅ ማለቱ ነው። የሄኖክ ጸባይ ለሁለቱም ሴቶች አልተመቻቸውም። በተለይ ጽናትን እየገባ ኪችን ሁሉ ያስቸግራታል። በዚህ ላይ ደግሞ ሀሴት የበፊቱን ነገር እያነሳ እየተከራከራት ስለሆነ ሄኖክ ወደ ቤት ሲገባ በጣም ይጨንቃታል። ኪራን ክፍል ውስጥ አግኝተው ካጫወተችው በኋላ ሀሴት እንግዲህ ኪራ ከወጣ በኋላ ለብቻዋ ለምንድን ነው ከኪራ ጋር ሳወራ ደስ የሚለኝ? አሁን አሁን ከሆነ በጣም ብዙ እያወራሁ ነው። ከኪራ ጋር ከኪራ ጋር ማውራት ደግሞ እያስደሰተኝ ነው ወዴት እየሄድኩ ነው ብላ ራሷን ጠይቃ፣ ከዛም በኋላ ደግሞ ወደ ኪችን ሄዳ ጽናትን ኪራ መልካም ሰው ነው አይደል ብላ ጠይቃታለች። የኪራን መልካምነት ጥንቅ ቃርጋ የምታውቀው ጽናትም አዎ በጣም እጅግ በጣም መልካም ሰው ነው፣ አንቺም እንግዲህ እንዳየሽ ነው ትላታለች። ለነገሩ ግን ለምን ጠየቅሽኝ ስትላት አይ እንደው ዝም ብዬ ነው ከንቺ ጋር ያለው አቀራረብ ያለው አመለካከቱ ሰው የሚያ የሚከብርበት መንገድ ምናምን ሳየው በቃ የኪራን ጥሩነት ገለጸልኝ። ትላታለች ትክክል ነሽ፣ ትክክል ነሽ። ኪራ በጣም ሰው አክባሪና ሰው ወዳድ ነው ብላለች። ጽናት ማለት ነው ስለ ምግብ ማብሰል አብረው እያወሩ እያሉ ሀሴት እኔ የምግብ ማብሰል ብዙም አልችልም ስትል ጽናት ድንገት ታዲያ ታዲያ ምግብ ካላበሰልሽ ኪራዬ ምን ሊበላ ነው ትላታለች። በዚህ ጊዜ የተደናገጠችው ሀሴት እንዴ ምግብ አለማብሰሌ ናው አለመቻሌ ትክክል ነች። ነገር ግን ኪራ በላ አልበላ ማለት ከኔ ጋር ምን ያያይዘዋል ስትላት፣ ነው ድካም ነው መሰለኝ እንዲሁ በቃ ያልሆነ ነገር ያናግረኛል ብላ ጎንበስ ብላለች። ማለት ነው ጽናት ጽናት ውስጧ ያለውን ነው ምንጊዜ መልካም ነገር ስለምትመኝለት፣ እጅግ ጥሩ ነገር ስለምትመኝለት ለኪራ ያሳሰባት ኪራና ሀሴት ቢጋቡ ወደፊት ማነው አበሳስሎ ምግቡን ጠረጴዛ ላይ የሚያቀርብለት? ይህም እኮ አንድ ስራ ነው ብላለች። እንግዲህ አሁን እንግዲህ ያለው ነገር በሙሉ ግራ እያጋባት የመጣው ጽናት አሁን ደግሞ ይችን ሀሴትን ምግብ ላስለምድ ነው ማለት ነው። እንዲህ ፍቅሬን እኮ ለመስጠት ብዙ መሥዋዕትነት አስከፈለኝ ብላለች። የጽናት እንደዚህ መሆን ደግሞ ኪራን የበለጠ ፍቅር ውስጥ ገብቶ ጽናትን የበለጠ እንዲከታተላት አድርጓታል። እሷም ራሷ አሁን አሁን ከሆነ ምን እያደራኩኝ ነው ያለሁት? ወደ የትስ እየሄድኩኝ ነው? ኪራና ሀሴት ከተጋቡ ከዛ በኋላ እኔ ምንድን ነው ማደርገው? ለማንኛውም ግን የሱንና እናትና አባት ለማስደሰት እንዲሁም ደግሞ የአባቴን አላማ ለማሳካት ግዴታ ኪራና ሀሴት መጋባት ስላለባቸው ጽናት በርቺና ወደፊት ቀጤ ብላለች። በዚህ ሀሳባ ሁላችንም የማንስማማላት ጽናት የዛሬውንም ፕሮግራም እንግዲህ በጽናት ከአቋማ ጋር ሆና ይህንን ነገር አሳልፈዋለች።

አንዳንድ ነገር ሲያነጋግራት በመልሱ ብዙም ያልተደሰተባት ሄኖክ ዛሬ ደግሞ ጽናትን ለመጉዳት ብሎ የምትጠጣ ውሃ ውስጥ መርዝ ጨምሮበት ዛሬማ እሰራልሻለው ብሏታል። በዚህ ሰዓት እንግዲህ ስልኬን ከላይ ረሳውትና ሂጃም ጭልኝ ከላት በኋላ እሱ ደግሞ ውሃም ልትጠጣ ያዘጋጀች ውስጥ የሆነ መርዝ ነገር ከጨመረ በኋላ በጣም አመሰግናለሁ ስልኬን ስላመጣሽ ብሎ ኪችኑን ጥሎ ወጥቷል። ከዛ በኋላ ወዲያውኑ ኪራ ወደ ኪችን ይገባና ጽናት ስጠራሽ አልሰማሽም? ውሃ እንድታመጭልኝ ነበረ ይሄ ውሃ የማን ነው ሲላት፣ ይሄማ የኔ ጥም ነው፣ ለእኔ የቀዳሁት ነው፣ ሌላ አመጣላለሁ ስትለው፣ እንደዚህ አይነት ነገር አባባል ነው። አንቺ እጠጣዋለሁ ብሎ ግጥም አድርጎ ኪራ ይጠጣዋል። ለነገሩ ጽናትና ኪራ በልብ አንድ ላይ የተያያዙ ስለሆነ ይሄም ቢሆን ለጽናትም ቢሆን እሱን ይጎዳው ነበረ። ጽናትም ቢሆን የኪራ ጉዳት የራሷ ጉዳት ነው። ለማንኛውም ይህንን ውሃ ሁለቱም ባይጠጡት መልካም ነበረ። ኪራ ጠጥቶ ወደ ሳሎን ከሄደ በኋላ ተዝለፍልፎ ወድቋል። ጽናት ድረሽልኝ ሲል አልሰማችም። ከዛም በኋላ ግን ወደ ሳሎን ስትገባ ኪራ ወድቆ ታገኘዋለች። በጣም ጮኻ፣ እረ ድረሱልኝ ሀሴት ነይ፣ ኪራ የሆነ ነገር ሆኗል እያለች ትጮሃለች። ነገር ግን እሱ እንደ እንቅልፍ አድርጎት ተኝቷል ማለት ነው። ሄኖክ ውሃ ውስጥ ምን እንደጨመረ ባይታወቅም ምን ያህል ጉዳት እንዳለው ባይታወቅም እንግዲህ የዛሬውን ጽዋ ኪራ ጭለች ጥጥ አድርጎ ጠጥቶታል ማለት ነው። አብዛኛውን ጊዜ በጥርጣሬዋ ወይም ደግሞ ጠለቃል ባለ አመለካከቷ ከብዙ ነገር የተረፈችው ጽናት እንዲሁም ደግሞ ኪራንም የጠበቀችው ጽናት፣ ዛሬ ግን ቀለል ባለ መልኩ ተሸውዳ ኪራ ለዚህ በቅቷል ማለት ነው። ከዚህም በኋላም ግን እንዴት እንደዚህ ሊሆን ቻለ? አሁን ወደ ኪችን ሲመጣ በጣም መልካምና ጥሩ ሁኔታ ላይ አልነበረ እንዴ የነበረው ብላ ማሰብ ጀምራለች። ነገር ግን ምንም የመጣላት ነገር የለም። ፁናት በጣም ጎበዝ ልጅ ነች። እንዲህ እንዲህ አይነት ነገሮች ወዲያው ነበረ የሚመጡላት። አሁን ግን ጭንቀት ውስጥ ስለሆነች እና የገባችበት ነገር ውጥንቅጥ ውስጥ ስላለች ይሄ ነገር ወዲያውኑ ሊከሰትላት ወይም ደግሞ ሄኖክ ምን ሊያደርጋል ብላ ለመገመት በፍጹም አልቻለችም።

ጽናትን እንደሚያፈቅራት ነግሯታል። ነገር ግን በጣም ነው የገረማት ና በፍጹም ማች እንደማያደርጉ የእሱ አስተሳሰብ ከጽናት ጋር ብዙ ልዩነት እንዳለው ስትነግረው እኔ ቤቷን ቀጥ አድርጋ ያዘች ያዘችና ኮስታራ ሴት ደስተኛለች ብሏል። ሄኖክ እንደዚህ ጠንካራ የሆኑና በትምህርታቸውም ሆነ በኖሯቸው ጠንካራ ሴቶችን ወደ ህይወታቸው እየገባ ምንቅርቅር ብትንትን አድርጎ ከጨዋታ ውጭ ካደረጋቸው በኋላ በፍቅራቸውም ብዙ ሳይቆይ ደግሞ ወደ ሌላዋ ሴት የመሄድ ባህሪ ያለው በጣም አፍራሽ ወይም ደግሞ ጥሩ አመለካከት የሌለው ሄኖክ ዛሬ ኪራ ቤት ተቀምጦ ሴቶቹን ወደዚህ ወደዛ እያደረገ በማይሆን ነገር ውስጥ እያመሳቸው ይገኛል። በእርግጥ አንድ ቀን ኪራ ካየው የሄኖክ እህል ውሃ ከዛ ቤት እንደሚቋረጥ እርግጠኛ ነኝ። አንዳቸው እንኳን ለኪራ ቢነግሩት ሄኖክ ጥሩ አመለካከት ስለሌለው ከዛ ቤት ግድ አንድና አንድ ሄኖክ ጥሎ መውጣት አለበት። እስቲ በሚቀጥለው ፕሮግራም ደግሞ ምን ሊሆን እንደሚችል አብረን እንከታተላለን ማለት ነው። በአሁኑ ግን በፍጹም ሄኖክ እየሰራ ያለው ነገር እጅግ እጅግ እጅግ አሳፋሪና በጣም መጥፎ የሆነ ነገር ነው። ቢሳካለት ኖሮ ጽናት ያንን ውሃ ብትጠጣው ኖሮ ምን ሊመጣ እንደሚችል ባይታወቅም፣ ኪራ ግን ተቋቁሞት ወደ ማታ አካባቢ ነቅቷል። ነገር ግን ምን እንደሆነ እንኳን አላስታወሰም ነበር። ይህን ሁሉ ጉዳት እንግዲህ ሄኖክ ነው ያደረሰው። ከእንግዲህ በኋላ ግን ሊታገሱት አይገባም። ለኪራ ነግረው የሆነ ነገር ማድረግ አለባቸው። የአሁኑ ፕሮግራም እንግዲህ እንደዚህ ነበረ። እጅግ አድርገን እናመሰግናለን። መልካም ቀን ይሆንላችሁ።